አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ እንዴት ናችሁ ልኝ? ውድና የተከበራችሁ የቻናሌ ቤተሰቦች እኔ አልሐምዱሊላህ ደህናነኝ። እናንተን በያላችሁበት አላህ ሰላሙንና ጤናውን ይወፍቃችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ውድ ቤተሰቦች ዛሬ በምታዩት ደረጃ ጽድት ያለ በሜትር ሀምሳ እና በሜትር ሰማኒያ አልጋና ቁምሳጥ ንጂ የላችሁ መጥቻለሁ። በምታዩት በሜትር ሰማኒያ ቁመቱ ማለት ነው የተሰራው። ቁምሳጥኑ በጣም ዘመናዊ ተደርጎ የተሰራ ነው። ውድ ቤተሰቦች እንደምታዩት ቀለሙም የመኪና የመኪና ቀለም የሚባል አዲስ ቀለሞች መጥተዋል እና ከኤችዲፍ ወይም ደግሞ ከውጭ ጣውላ ጋር ማለት ነው የተሰራው ተመሳስሎ የሚቀባ ቀለም ነው። ከኖርማል ቀለም እነዚህ ትንሽ በጣም በዋጋም ወደድ ያሉ ናቸው። በነገራችን ላይ እንግዲህ ውድ ቤተሰቦች በአዲስ ነገር የመጣውላችሁ እንዴት አያችሁት? ውድ ቤተሰቦቼ ዲዛይኑም እህታችን ባዘችን መልኩ ማለት ነው ሙሉ ለሙሉ ወጥ ነጭ የሆንልኝ ባለችው መሀሉ መስታወት የሆንልኝ ባለች መልኩ ስድት አድርጌ ሰርቻለሁ ማለት ነው ቤተሰቦቼ። እናንተም እንደምትወዱ ተስፋ አደርጋለሁ። እንግዲህ ዋጋውን በቀጥታ ወደ እናንተ አቀርባለሁ ማለት ነው። ማዘዝ ማሰራት ከፈለጋችሁ እናንተም ሁል ጊዜ እንደምላችሁ ማለት ነው፣ ታች ላይ ያለውን ስልክ በመጠቀም በማንኛውም ሶሻል ሚዲያ ከፈለጋችሁ ቴሌግራም ሊንካችንን ፎቶ ትመርጣላችሁ፣ ከፈለጋችሁ ደግሞ እኛ ራሳችንን ፎቶም ዲዛይንም እናስመርጣቸዋለን ማለት ነው። በፈለጋችሁ ሰዓት ሰርተን ገጥመን እናስረክባለን። እኛውም የዓለም ክፍል ላይ ሆናችሁ አጠቃላይ እቃዎችን በኦንላይን አዘውን የምትፈልጉበት ቦታ በታማኝነትና በጥራት ከደጅዎ እናደርሳለን። ለብዙ ሰዎችም አድርሰን ብዙዎችን አስደስተናል። ማመና ኦንላይን ማርኬት ጋር ሲመጡ ምንም አያጡ። ለቤቶ ዘመናዊ ፈርኒቸር እቃዎች ቢሉ አልጋ፣ ቁምሳጥን፣ ብፌ፣ ኪችን ካቢኔት፣ ሶፋ፣ ምቾቱን የጠበቀ አረቢያን መጅሊስ፣ አጠቃላይ የፈርኒቸር እቃዎችን ሰርተን ለቤተሰቦ እናስረክብልዎታለን ምን ይሄ ብቻ የኤሌክትሪክ ምርቶች ስማርት ቲቪዎች ፍሪጆች ላውንደሪዎች ኦቨኖች በፈለጉት ብራንድ ከኛ ጋር ያገኛሉ ሌላ ምን ጨምርልዎት የቤት ግንባታ እቃዎች ሲሚንቶዎች ብረት እንዲሁም ቆርቆሮ አጠቃላይ የሚፈልጉትን እቃዎች እናቀርባለን አድራሻ ቁጥር 1 አዲስ አበባ አያት ኤምሲ ቁጥር 2 ኮምቦልቻ 05 ቀበሌ ቁጥር 3 ከሚሴ ወራፍራሽን መስጂድ ህንጻ ተመልሼ እመጣለሁ ውድ ቤተሰቦች እንግዲህ ያው እንዳያችሁት ነው ሁለት መሳቢያ ከታች እንደምታዩት፣ ቁም ሳጥኑ ሚስትር ቦክስም አለው እንደምታዩት እንደምትወዱትም ተስፋ አለኝ ብዬ አስባለሁ። ውድ ቤተሰቦች ይሄ ቁም ሳጥን ስንት ተሰራ? አካላችሁኝ። እንግዲህ ቁም ሳጥኑን የሰራ ነው በሰላሳ ሺ ብር ብቻ ነው። በጣም ጽድት ያለ ስራ ነው። እንግዲህ እንደምታዩት ሜትር ከሀምሳ ነው። እኛ ግን ያው በሶስት ተከፋች ሜትር ከሰማኒያ አርገን ነው እሷ ባዘችን መሰረት ሰርተነዋል ማለት ነው። ውድ ቤተሰቦቼ አልጋው ደግሞ እንደምትመለከቱት ሜትር ከሀምሳ ነው። መሀለኛው እንደምታዩት ማ ሜትር ከሀምሳ ነው። ነገር ግን ዳር ና ዳር ያሉት ጎን ና ጎን ላይ እንደምታዩት ሜትር ከሰማንያ እንዲሆን አድርጎታል ማለት ነው። መሀለኛው ሜትር ከሀምሳ ነው እንደምታዩት። ቀለሙም እንደምታዩት በጣም የሚያምር እና በነጭ ቀለም ነው የሰራ ነው። እንግዲህ ውድ ቤተሰቦቼ ይሄንኛውም ስንት ብር ነው ካላችሁኝ፣ ዋጋውን ከጠየቃችሁኝ በሰላሳ ሺህ ብር ብቻ ነው ውድ ቤተሰቦቼ። በዚህ ዋጋ አሁን ላይ እናንተም ማሰራት ትችላላችሁ። እንዴት ነው ማሰራት የምንችለው ካላችሁኝ፣ ታች ላይ በምናስቀምጠው ስልክ በመጠቀም ብቻ ነው ውድ ቤተሰቦቼ። እንግዲህ ወደ ቤተሰቦች ወዳችሁና ፈቅዳችሁ እስከ ቪዲዮ ፍጻሜ አብራችሁን ለነበራችሁ ከልቤ አመሰግናለሁ ማለት ነው። በቀጣዩ ቪዲዮ እስከምንገናኝ፣ ወሰላሙ አሌይኩም ወረሀመቱላ።